እልፍ እንቅልፍ አልባ ለሊቶችን አያሌ በስጋት የተሞሉ ምሽቶችን አሳልፈዋል። ጎጆቻቸውን በአዋሽ ተፋሰስ ዙሪያ እየቀለሱ ሁሉ እያጋሳ የቀዮን መሬት እንስሳት ከፍ ሲልም የሰው ሕይወትን ጭምር እየቀጠፈ ዓመታትን አልፏል። አዋሽ አንበራ ላይ ከሶስት መቶ ሺህ በላይ እንደዚህ ማህበረሰብ የተፈናቀሉበት ሁኔታዎች ነበሩ። እንደዚሁ ደግሞ በውሃ ውስጥ ደግሞ የቀሩ ከመቶ ሺህ ምናምን ማህበረሰብ በላይ ላይ እዛው በውሃ ውስጥ የቀሩበት ሁኔታዎች ነበሩና እንደዚህ ደግሞ እንስሳትም አብዛኛው የአርብቶ አደር ማህበረሰብ ከሚኖሩበት ቦታ ላይ ሲያፈናቅል የነበረበት ሁኔታዎች ነው የነበረው። በዛን ጊዜ የተከስተው ጎርፍ ማለት ነው። ረዥም ጊዜ ከ25000 ሄክታር በላይ የሆነ መሬት ከ ከ ልማት ውጪ የሆነበት ሁኔታ ነው ያለው 2000 ሃያ በፈረንጆች፣ በእኛ በሁለት ሺ ስራ ሁለት ላይ ካለፉት ሶስት አመታት ወዲህ በአዋሽ ተፋሰስ ዙሪያ የተሰሩ ወንዙን አቅጣጫ ይዞ እንዲሄድ የማድረግና ሌሎችም የመፍትሄ ስራዎች ከቀያቸው የተፈናቀሉ ወደ ትብታቸው ምድር እንዲመለሱ እንዲሁም ነዋሪው ከስጋት ነጻ ህይወትን እንዲመራ የሚያስችሉ ስራዎች መሰራታቸው ይነሳል። ሁለት ሺ አስራ ስድስት በኢትዮጵያ ጎርፍ መከላከል ፕሮጀክት ተቀርጾለት በዚህ ፕሮጀክት ሁለት ሺ አስራ ስድስት ላይ ኢመርጀንሲ ወይም ፈስት ትራኪንግ በሚለው ወንዙ ሰብሮ የወጣበት ቦታዎችን ለይቶ እነዚህ ቦታዎች ላይ ፈጣን የሆነ ፈስትራኪን በሚለው ሜትር ተጠቁሞ ወንዞችን የመዝጋት ስራ፣ መጀመሪያ ወንዙ አቅጣጫ ይዞ እንዲሄድ የመዝጋት ስራ ተሰርተዋል። ከዛ በተጨማሪ ወንዙ ደግሞ ደላል ሞልቶ ኦቨርቶፕ አድርጎ የወጣበት ቦታዎች ላይ ወንዙ አብዛኛው ውሃ የሞሰር አቅሙ ቀንሶ ነበርና፣ እነዚህን ወንዙን ውሃውን አቅጣጫን ይዞ እንዲሄድ ውስጡን የመጥረግ ስራ ተሰርቶ ከአንበራ ጀምሮ እስከ ሐሩካ ከገላዕሎ ጀምሮ እስከ ጋዋኔ ወንዙን ውስጡን የማጥፈስ ስራ ተሰርቶ ከዛ በኋላ እያንዳንዱ የሰበሩ ቦታዎችን በመዝጋት በተወሰነ ደረጃ አሁን ሰዓት ላይ 2016 ላይ ወደ 280 ሺህ በላይ ማህበረሰቡን ከስጋት ነጻ የተደረገበት ሁኔታዎች ነው ያሉት አዋሽን ከስጋት ወደ ልማት ለመዋል በተሰራ ስራም ቀደም ሲል በጎርፍ አማካኝነት ከልማት ውጭ የነበሩ መሬቶችን ወደ ልማት እንዲመለሱ የማድረግ ስራዎች መስራታቸውንም የውሀና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ይተፋም ያነሳሉ። በኤመርጀንሲ ጊዜ የምንሰራቸው ስራዎችን ወደ አስራ ሰባት ቢሊዮን ብር የሚገመት ገንዘብ ባለፉት አመታት በየክረምቱ በተለይ በሁለት ወቅ ክረምት በነበረው ጊዜ ላይ ወጪ አርጌን ትልቅ ስራዎችን ሰርተናል። በዚህ በሰራነው ስራ በጣም ብዙ መሬት ከዚህ በፊት ከውሃ ችግር ምክንያት በጎርፍ ችግር ምክንያት ወደ እርሻ የማይገባ ወደ እርሻው መለስ ችለናል። በጣም ብዙ ዜጎች ስራ ማግኘት ችለዋል። ብዙ ዜጎች ከቤታቸው ሳይፈናቀሉ ቆይቷል ማለት ነው። የተሰራው ስራ ወደ 250 ሄክታር አካባቢ ኪሎ ሜትር አካባቢ የሚሆን ሲሆን ጠቅላላ በዚህ በተሰራው የጎርፍ መከላከል ርቀት መሰረት ደግሞ ከ220 ሺህ በላይ የሆኑ ዜጎቻችን ከቤታቸው ሳይፈናቀሉ እንዲቆዩ ማድረግ ይችላል። ከሰባ ሺህ ሄክታር በላይ ወደ እርሻ እንዲመለስ ማድረግ ይችላል ማለት ነው። በቀጣይ የአዋሽ ተፋሰስን ሙሉ ለሙሉ ከስጋትነት ለማላቀቅና አዋሽን ወደ ድል ለመቀየር በርካታ ስራዎች እንደሚሰሩ ተነስቷል። ከዚህም መካከል አነስተኛ ግድቦችን በመገንባትና ጎርፍን ለልማት መጠቀም የሚያስችል አሰራሮችን የመዘርጋት ስራዎችም እንደሚሰሩ ተጠቁሟል። በቀጣይ ጎርፍ ሁሉ ጊዜ አደጋ ከሚሆን እድል ነው እንዲመጣ ትርፍ እንዲሆን አደጋ ሳያስከትል ውሃውን መያዝ እንድንችል ውሃውን መጠቀም እንድንችል በሚያስችል ደረጃ አነስተኛ ግድቦችን ማጠናት ጀምረናል። አንዱ የምሰራው አንዱ አር አካባቢ ነው። ሁለተኛው በዋን አካባቢ ነው። የፍሳሽ የውሃ ማስወገጃ ማለት ነው። እሱ የመጣውን ጎርፍ ለማስተንፈስ የምንጠቀምበት ነው። መስኖ የሚያስፈልገው ውሃ በጣም ከፍ እናደርገዋለን። ከፍተኛ ስራ እድል እንፈጥራለን። በጣም ሰፊ መሬት ወደ እርሻ መግባት ይችላል ማለት ነው። በተመሳሳይ ሁኔታ በአዋሽ ብቻ ሳይሆን በኦሞና በረፍት ባሌም ወደ አንድ ሰባት ቢሊዮን ሚሊዮን ዶላር የሚሆን ገንዘብ ወጪ አድርገን ዓለም አቀፍ ኮንሰልታት ቀጥሬናል። እነሱ እየሰሩ ይሰሩ ይገኛሉ። በዛ በሚሰራ ስራ በጣም ጥሩ ስራዎች ይመጣሉ ብለን እንጠብቃለን። በተለይ ሁለት ሺህ አስራ ስምንት በኢትዮጵያ አቆጣጠር አንባራ አካባቢ አነስተኛ ግድብ እናስጀምራለን ብለን ነው የምናስበው። ያ ግድብ ከዛ አካባቢ ሁሉ ጊዜ በየጊዜው የመጣብ ነው ፈደጋ ወደ በረከት እንዲቀየር ያግዘናል ማለት ነው።